ሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ጥቅምት 6 2018 ዓም በመረጃ ቴሌቪዥን በኩል ወደ እናንተ የሚደርሰው የቀኑ መዋለ ፋኖ ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን በማስደመጥ እንጀምራለን። ዓለም አቀፍ የጦር ወንጀል ህጉን የጣሳ አሰቃቂ ወንጀል ባገዛዙ ብልጽግና ጦር ተፈጸመ። ከሰሞኑ የምዕራብ አማራ ቀጠና ቴዎድሮስ ህዝብ በሚንቀሳቀስበት የምዕራብ አማራ ቀጠና የተፈጸመው የጦር ወንጀል የብልጽግናውን አገዛዝ ክፋት በተግባር እያሳየ ነው ተብሏል። በዝርዝር እናደርሳችኋለን። የፋኖ አንድነት ትግሉን ለመቋጨት ትልቅ አስተዋጽኦ እንዳለው ተገለጸ። በጎንደር የተጀመረው የፋኖ አንድነት ከጅምሩ አገዛዙን ብልጽግናን አስደንግጧል ተብሏል። ዝርዝር መረጃውን ወደ እናንተ እናደርሳለን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዝ የጎጃም አገው ምድር ክፍለ ጦር አዲስ ቅዳም ከተማን በመቆጣጠር ታላቅ ጀብዱን ፈጽመዋል። በተመሳሳይ በእነማይ ወረዳና በማርቆስ ከተማ ሁለት የአገዛዙ ባለስልጣናት ላይ እርምጃ ተወስዷል። የእነዚህን ባለስልጣናት ጉዳይም ወደ እናንተ እናደርሳለን። ይህ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ውዝ ኃይለ ማርያም ማሞ ክፍለ ጦር በአገዛዙ የጠላት ኃይል ላይ እርምጃ መውሰዱን አስታውቅም። በሸዋ ሀገረ ማርያም ከሰም ወረዳ ልዩ ስሙ ኮርማሽ ሲካሄድ በኋላው አውዶውያ ፋኖ ድል ተቀዳጅቷል። በዚህ አውዶውያ ገዳ ኮማንዶ የተባለው የሽመልስ አብዲስ ሰው ጸረ አማራ ኃይል መሳተፉም ተረጋግጧል። ዝርዝሩን ይዘነዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና አበላይዝ ሜጀር ጄኔራል ባንታባት አንደኛ ኮርጉና ክፍለ ጦር ስቴደን ብርጌድ በጥላት ላይ ድል ተቀዳጅቷል። በድጋሚ የሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ እነዚህና ሌሎች አባይት መረጃዎችን በዝርዝር እያስደመጥናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ ከእኛ ጋር ቆይታ ታደርጉ ዘንድ የአክብሮት ግብዣችን ነው። ወደ ዝርዝር መረጃው አልፋለሁ። ዓለም አቀፍ የጦር ወንጀል ሕጉን የጣሰ አሰቃቂ ወንጀል ባገዛዙ ብልጽግና ጦር ተፈጽሟል። ከሰሞኑ በምዕራብ አማራ ቀጠና በቴዎድሮስ ህዝብ በሚንቀሳቀስበት የምዕራብ አማራ ቀጠና የተፈጸመው የጦር ወንጀል የብልጽግናውን አገዛዝ ክፋት በተግባር ያሳየ ነው ተብሏል። በሰው ልጅ ላይ ተፈጽሞ የማይታወቅ አሰቃቂ የጦር ወንጀል በአማራ ክልል ላለፉት ሁለት ዓመታት ተፈጽሟል። ሰሞኑን በጎጃም በአውደ ውጊያ ላይ ቆስላ በብልጽግና ሰራዊት በከበባ ተይዛ አሰቃቂ ግፍ የተፈጸመባት ፋኒት በዓለም ላይ ጉዳይ ዓለም አቀፉን ማህበረሰብ አነጋግሯል። በፋኒት ዓለም ላይ ጉዳይ የዓለም አቀፍ የሚዲያ ተቋማት ሽፋን የሰጡት ሲሆን የብልጽግናው መንግስት ጉዳዩን ለማስተባበል ሀሰተኛ መረጃ እያሰባሰበ ነው ሲሉ የመንኩሳ ከተማ ነዋሪዎች ተናግረዋል። በአካባቢያቸው ታይቶ የማይታወቅ አሰቃቂ ግፍ መመልከታቸውን ጭምር ለግሎባል ፋኖ ሚዲያ ተናግረዋል። ይህ የብልጽግና ዙፋን ጠባቂ ሰራዊት ከአካባቢያቸው ባህልና እሴት ባፈነገጠ መልኩ አሰቃቂ ግፍ ስለመፈጸሙ የተናገሩት ይህ የከተማዋ ነዋሪዎች፣ ሴት ልጅ በእንደዚህ በከፋ መልኩ ገላዋን ቆራርጦ የገደለ መንግስት ለሌሎችም ስለማይበጅ አስፈላጊውን መስዋዕትነት ከፍለን ስርዓቱን ይመጣል የሁላችንም ግዴታ ነው ብለዋል። በጉዳዩ ላይ የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና ቴዎድሮስ እዝ ሴቶች ጉዳይ በፋኒት በአለም ላይ አሰቃቂ ግድያ ወቅታዊ መግለጫ አውጥቷል። ጡት በመቁረጥ ቆዳ በመግፈፍ ጭራቅነቱን በአደባባይ ያሳየው አረመኔው አገዛዝ ዓለም አቀፍ ህጉን በጣሰ መልኩ አሰቃቂ ተግባር ፈጽሟል። ገና ከጅምሮ አማራን ከምድረ ገጽ ለማጥፋት አስቦና ደግሞ በተግባር የሚንቀሳቀሰው አረመኔው የብልጽግናው አገዛዝ የተለመደውን ከሰውነት የወጣ ዘግናይ ድርጊት ፈጽሟል። የምዕራብ ፋኖ ብሔራዊ ኃይል ምዕራብ የሚትወደድ መንገሻ ቲከም አምስተኛ ክፍለ ጦር አረንዘው ዳሞት ብርጌዳ ባልና የኮማንዶ ተመራቂ የሆነችው በፋኖ በዓለም ላይ አሰቃቂ ድርጊት ፈጽሟል። ጭራቅ የሚለው ቃል የማይገልጻቸው የብልጽግና አረመኔዎች ከሰብአዊነት ከሕሊና ከዓለም አቀፍ ህግ በወጣ መልኩ እንኳን ለጩቤ ለጥፊ በሚያሳሳ አገለዋ ላይ ጩቤ አሳርፈውባታል። ይህ ድርጊት የተፈጸመው ፋኖ በውጊያ የማረካቸውን የጠላት ኃይል ላለም አቀፉ የሰብአዊ መብት ተቋማት እያስረከበ በሚገኝበት የተማረኩ ቁስለኞችን ሕክምና በሚሰጥበት ጊዜ ሲሆን አገዛዙ ብልጽግና በፋኒት በዓለም ላይ ይህንን አሰቃቂ ድርጊት ፈጽሟል። በእታችን በፋኒት በዓለም ላይ የተደረገው ዘግናይ ድርጊት የአገዛዙን የቀንቀን ተግባር በግልጽ ያሳየ ነው። የተከበርከው የአማራ ህዝብ ይህንን በለጋነት እድሜዋ በእታችን ላይ የተፈጸመውን ድርጊት አይተሰምተ ከቤት ብትቀመጥ ህሊና እረፍት አያገኝም። ታሪክ ይቅራ ይልም ደጅ ድረስ የመጣውን አውሬ አድርገህ ሰላምን ታገኝ ዘንድ ፋኖን እንድትቀላቀል በሰማዕቱ አፋኒት በዓለም ስም ጥሪ እናቀርባለን ሲል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ሴቶች ጉዳይ መምሪያ ኃላፊ አስታውቀዋል። በመላው ዓለም የምትገኙ ወገኖቻችንም ይህንን የብልጽግና ክፋት ፍጹም ሰባዊ ድርጊት እንድታወግዙና ለዓለም አቀፉ ማህበረሰብ እንድታሳውቁ ጥሪያችን እናስተላልፋለን ብለዋል በመግለጫው ሰማቷታችን በለጋ ዕድሜዋ የህዝባችን ስቃይ ገብቷት አቀማጥለው ከሚያኖሯት ቤተሰቦቿ ወጥታ ለወገኗ ስትል በዱር በገደሉ ተንከራታ ለሁላችንም ማርያ የሚሆን ስራ ሰርታ አድራ ጥላብን አልፋለች እና እኛም አደራዋን ለመወጣት በቁጭትና በልህ እንታግላለን። ይህታችን እንደመልሰን የጀመረችውን ትግል ቋሽተን ታሪኳን በደማቁ እንጽፋለን። ለቤተሰቦቿና ለትግል አጋሮቿ እንዲሁም ለመለው የትግል ደጋፊዎች በሙሉ መጽናናት እንመኛለን ሲል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ሴቶች ጉዳይ መምሪያ ኃላፊ

የፋኖ አንድነት ትግሉን ለመቋጨት ትልቅ አስተዋጽኦ እንዳለው ተገለጸ። በጎንደር የተጀመረው የፋኖ አንድነት ከጅምሮ አገዛዙን ብልጽግና አስደንግጧል ተብሏል። የፋኖ አንድነት መምጣቱ ለሰራዊቱ ትልቅ እረፍት ሲሆን በሁሉም ቀጠናዎች የተሻለ መነቃቃት እያሳየ ይገኛል። ከጅምሩ የፋኖ አንድነት ያስፈራው የብልጽግናው አገዛዝ ከወዲሁ በማህበራዊ ሚዲያና በልሳናቱ በኩል ሀሰተኛ ፕሮፓጋንዳ እየነዛም ይገኛል። የፋኖ አንድነት መምጣቱ መላ ያመራ ህዝብም ሆነ ሰራዊቱን አስደስቷል። ለአንድነት ሲባል ዋጋ የከፈሉ ወንድሞቻችን በሰራዊቱ ዘንድ ምስጋናም ተችሏል ተደርጓቸዋል። የፋኖን አንድነት ለማጠንከር ሁሉም የራሱን ድርሻ መወጣት እንዳለበት ተጠቁሟል። በተናጠላ ውጊያ ማድረጋችን ብዙ ዋጋ አስከፍሎናል ያሉት የፋኖ አባላቱ ወደ አንድ መምጣታችን ትግሉን ያፋጥናል ሲሉ ተናግረዋል። በተለያየ ጎራ ተሰልፈን መታገላችን ትግሉ እንዲዘገይ ሆኗል። በቀጣይ አንድነታችን ብርታት ለህዝባችን እናሳያለን ሲሉ ግሎባል ፋኖ ሚዲያ ያነጋገራቸው የፋኖ አባላት ተናግረዋል። የፋኖ አንድነት ወደ አንድ መምጣቱን ተከትሎ የአማራ ፋኖ ብሔራዊ ኃይል አባት አርበኞች ምክር ቤት አባል አርበኛ ደስታው ደመላሽ እንዲሁም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብላይዝ የሜጀር ጄኔራል ባንት አባት አንደኛ ኮርጉና ክፍለ ጦር እስቴ ደንሳ ብርጌድ ህዝብ ግንኙነት መምሪያ ኃላፊ አርበኛ ታደሰ ብሩ ደስታቸውን ገልጸዋል። እሺ አመሰግናለው ወንድሜ። የሁለቱ አደረጃጀቶች ከእግዚአብሔር ጋር በመሆን እግዚአብሔር ተጨምሮበት እኛ ጥበኛ ታደሰ ብሩ እኔም ባለውበት ድካማችን ብዙ ጊዜ ያድክሞናል። ሁለቱን ለማገናኘት ሁለቱን በመምከር አንድ ለማድረግ ወንድማማች ለማድረግ ብዙ ነው። ከጀመርነ ጀምሮ ሁልጊዜ ድካማችን ከዚያ በላይ ነው። ቦዝነን አናውቅም ለማግባባት። አሁን ግን ወደ ዋናው ነገር ስንገባ ሲግባቡ በአንድ ላይ ሲገናኙ በሚገርም ሁኔታ የተተፈተው ሰራዊቱን ከኛ ይልቅ ሰራዊቱ እየተላቀሰ እየተላቀሰ መላቀቅም አልቻለም። ሲሳሳን ነው ይዋላል። በቃ አንዱን አንዱ እየያዘ ሲሳሳን፣ በጣም ደስታቸውን መግለጥ አቅቷቸው ሲላቀሱ ነዋሉ በደስታ ከዚህ የተረፈ የእኛ ደስታ መቼም ከዚያ በላይ ነው የደከምንበትም ውጤት ስለሆነ በውጤታችን እንደሰታለን። በሰራዊቱ መገናኘት ተደስተናል። ከኛ በላይ ግን የሚያስደስትህ ሰራዊቱ ተገናኝቶ ምን ያህል ሲላቀፍ ምን ያህል ሲሳሳም ስላየነ፣ ይህ በጣም እስካሁንም የሚገርምህ እንደዚህ ያለው ሰራዊታችን በተወሰነ ባለመግባባትና በአንዳንድ ተልኮ ባላቸው ሰዎች አራርቆት የቆየ በመሆኑ ከአሁን ጀምሮ ግን ሰራዊቱ ማንንም እንደማይሰማ፣ የማንንም ተልእኮ እንደማይሰማ፣ አንዱ አንዱን እንደሚዋጋ ቃል ገብቶ ነው የተለያዩት። እዚህ ላይ የምገልጠው ነገር ቢኖረኝ አሁንም ቢሆን አይደለም ለሰራዊቱ፣ ለጦሩ የወጣንበት አማራ ለሁሉም ህብረተሰብ በጣም ከመጥን በላይ ከመጥን በላይ በእኛ አንድነት ተደስቶ ተደስቶ ነው ያለ በጣም ተደስቷል፣ ተደስቷል። እንዲሁም በታጋው ላይ አይደለም በጎንደር ዙሪያ ውስጥ በጎንደር ዙሪያ ብቻ ሳይሆን እንዲሁም የሸዋ የአማራ ፋኖ በጎንደር የአማራ ፋኖ በሸዋ የአማራ ፋኖ በወሎ በጎጃም፣ እኔ እውነቴን ነው። እንደ ትናንትናዋ ቀን ያለች እንደ ጥቅምት አራት ያለች ቀን ማንንም አስደስታ አታውቅም መቼውንም። በዛች ቀን ያልተደሰተ አይደለም እንደ አማራ እንደ ኢትዮጵያ ነው። ይሄ በቀደሟ ቀን ሁሉንም ያስደሰተች በጣም የሚያስደስት ቀን ነው። ከዚህ በኋላ የአማራ ፋኖ በጎንደር፣ በጎጃም፣ በሸዋ አራት ኪሎ ለመገዝገዝ ብቻ ነው ጉንዳሬን ለጥይት ሞቴን ለምንም ቢሆን የማልፈራም ብሎ የተነሳበት ከዛሬው ጀምሮ እስካሁንም ባሉ በአንዳንዶቹ ሰዎች ላይ መሀል ላይ ባሉ አንድነቱን በማይፈልጉ መሆን እንደ ብልጥግና ከብልጥግና ላይ ተላላኪ ወይንም ደግሞ ከስንድ የመሀል እንክርዳድ አይጠፋንም እና በእነዚያ ሰዎች ላይ በአንድ አማራ ብለን አንድ ፋኖ በተነሳ ነው አንዳንድ ሰዎች ላይ የገዛ ልክ ላይ ትግሉ ዳር እንዳይሻገር የሚያደርጉ ነበሩ። እነዚያን ግን ትልቅ አከርካሪ ቀንዳቸው የሰይጣን ቀንዳቸው ተሰብሮ በትናንትና ቀን ላይ በጥቅምት አራት ቀን ጥቅምት አራት ለአምስት ላቦ የተሰማው ደስታ የሰራዊቱ ደስታ ደስታ ብቻ አይደለም፣ ደስታ ከደስታ በላይ ምናለ ባትለኝ በጣም ያስደስት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የጎጃማ ገው ምድር ክፍለ ጦር አዲስ ቅዳም ከተማን መቆጣጠሩን አስታውቋል። በዚህ አውደ ውያ በርካታ ምሽጎችን በመሰባበር ከተማ የጨበጣ ውያ በማድረግ ጠላት በሚገባ የተመታ ሲሆን የክፍለ ጦሩ ጥምር ጦር አስደማሚ ኦፕሬሽን ፈጽሟል። ጥምር ጦሩ አዲስ ቅዳም ከተማን ሙሉ በሙሉ በመቆጣጠር ጠላትን ድባቅ የመታ ሲሆን የአረመኔው አገዛዝ የቡድን መሳሪያዎች ዲሽቃ፣ ሞርተር፣ ዙያ 3 እንዲሁም ፔምፔ እየተጠቀመ ቢሆንም ከጀግኖቹ ምትግን በፍጹም መዳን አልቻለም። በዛሬው አውደ ውያ ጠላት ላይ ከፍተኛ የሚሆነ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን በርካታ ምርኮችም ተገኝተዋል። የክፍለ ጦሩ አዛዥ ኮማንዶ ደሞዝ አውደውያውን እየመራ ከጥላት ሁለት ክላሽንኮቭ መሳሪያ መማረኩም ተገልጿል። በዚህ አውደውያ ሁለት ብሬን፣ አንድ ስናይፈር ከሰማኒያ በላይ የነፍስ ወከፍ ክላሽንኮቭ መሳሪያ 120 የጥላት ኃይል ሲደመሰስ ከ50 በላይ ቁስለኛ መደረጉም ታውቋል። የነማይ ወረዳ ምክትል አስተዳዳሪ አቶ አዲሱ ተሻለ መገደሉ ተሰምቷል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቅጠና ቴዎድሮስ በላይ ዘለቀ ክፍለ ጦር ስር የሚገኙ አባ ኮስተር ብርጌድ የሰርጂካል ኦፕሬሽን ምድብተኞች ዛሬ ጥቅምት ስድስት 2018 ዓ ም ብቻና ከተማ በመግባት በወሰዱት እርምጃ በምስራቅ ጎጃም ዞን የነማይ የወረዳ ምክትል አስተዳዳሪ የሆነው አቶ አዲሱ ተሻለን በመኖሪያ ቤት ውስጥ እንዳለ መገደሉን ግሎባል ፋኖ ሚዲያ ከክፍለ ጦሩ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። በዚህ ወዳደርና ለግል ጥቅሞ ሲል የህዝቡን መከራ እያረዘመ በሚ ሚገኝ ካድሬ ላይ እርምጃው የተወሰደው ዛሬ ማለዳ ላይ ሲሆን፣ ከዚህ ቀደም ከተሰጠው ተደጋጋሚ ማስጠንቀቂያ መማር እንዳልቻለም የክፍለ ጦሩ ህዝብ ግንኙነት መምሪያ ኃላፊ አስታውቋል። አመራሩን ለብዙ ጊዜያት ያገዛዙን ተልእኮ በመቀበል የአማራን ሕዝብ ሲያስጨፈጭፍና ሲጨፈጭፍ የነበረ በዲማ ቅዱስ ጊዮርጊስ ገዳም ትዕዛዝ እየሰጠ ጉዳት እንዲደርስ ያደረገ የአዲስ አለማየሁ ሙዚየምን ያቃጠለ እንዲሁም በእነማይ ወረዳና ቢቸና ከተማ የፋኖን ቤተሰብ ናችሁ እያለ በእስር በእንግልትና መሰል የስቃይ ወጥመድ ሲያንገላታና ሲያሰቃይ የነበረ ቀንደኛ ባንዳ እንደሆነም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዝ የስምንተኛ በላይ ዘለቀ ክፍለ ጦር ሕዝብ ግንኙነት መምሪያ ኃላፊ አርበኛ ይበልጣል መረጃውን አጋርቶናል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዛይ ለማርያም ማሞ ክፍለ ጦር ባገዛዙ የጠላት ኃይል ላይ እርምጃ መውሰዱን አስታወቀም። በሸው ሀገረ ማርያም ከሰም ወረዳ ኮርማሽ በተካሄደው አውደ ውጊያ በጠላት ላይ ከፍተኛ ሆነ ሰብኣዊና ቁሳዊ ኪሳራ ደርሷል። ከጠዋቱ ጀምሮ ሲደረግ በኋላ አውደ ውጊያ አማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዛይ ለማርያም ማሞ ክፍለ ጦር በጠላት ላይ በወሰደው እርምጃ ቁጥሩ በውል ያልታወቀ የጥምር ጦሩ ኃይል ሙትና ቁስለኛ ተደርጓል። በዚህ አውደ ውጊያ የኦሮሚያ ክልል ልዩ ኃይልና ገዳ ኮማንዶ መሳተፋቸውም ተረጋግጧል። በሌላ መረጃ የብሔራዊ ኃይል በተመሳሳይ ቀን በአራት ወረዳዎች በሰነዘረው የተጠና ጥቃት ሁለት የወረዳ ንዑስ ከተሞችን ጨምሮ በርካታ ቀበሌዎችን መቆጣጠሩን አስታውቋል። በሞረትና ጁር ወረዳ ስር በምትገኘው የወረዳው ንዑስ ከተማ በሆነችው ታሪካዊቷ ጁር ከተማ ቅርብ ርቀት በሚገኙ ቀበሌዎች ላይ በተካሄደ ብርቱ ጦርነት በርካታ ያገዛዙ ዙፋን አስጠባቂ አድማ አድማብተናና ሚልሻ በአማራ ፋኖ ብሔራዊ ደቡብ አማራ ቀጠና ሳምነውዝ በአጼ ዘረ ያቆብ አንደኛ ኮርና 737 ክፍለ ጦርና ነጎድጓድ መብረቁ ክፍለ ጦር ተደምስሰዋል። የ737 እና ነጎድጓድ መብረቁ ክፍለ ጦሮች በወሰዱት የተቀናጀምት በርካታ የግልና የቡድን መሳሪያ መማረክ እየተቻለ ሲሆን የጁር ከተማን መቆጣጠርም ተችሏል። በሌላ ዜና ጁር ላይ አከርካሪው የተሰበረው ያገዛው ሰራዊት ከፍተኛ ጭንቀት ውስጥ በመግባቱ በቀላል መስዋዕትነት ታሪካዊቷን የእንጨቆረር ከተማ አፋባ ደቡብ አማራ ቀጠና ሳምነውዝ አጼ ዘረ ያቆብ አንደኛ ኮር ተቆጣጥሯል። የመረፋኖ ብሔራዊ ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የተውጣጡ የሰራዊቱ አባላት በወሰዱ ድንገተኛ ጥቃት መራቤቴ አለም ከተማና ለሚ ከተማ ሰፍሮ የሚገኘው የአገዛዙ አራዊት ሰራዊት አመራሮች ከፍተኛ ሽብር ውስጥ መግባታቸው ማረጋገጥ ተችሏል። ይህ በእንዲህ እንዳለ ከሰሞኑ የግሽራቤል ከተማ ነጻ ስትወጣ የአገዛዙን ሰራዊት ተከትለው ወደ አጎራባቸው ወረዳ ተሰደው የነበሩ የሚልሻ አባላት የመረፋኖ ብሔራዊ ደቡብ አማራ ቀጠና ሳምነው እዝ የሰጠውን ምረት ተጠቅመው በሰላም ተመልሰው ከቤተሰቦቻቸው ጋር ተቀላቅለዋል ሲል እዙ አስታውቋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዚ የሜጀር ጄኔራል ኦባንታ ባተ አንደኛ ኮር ጉና ክፍለ ጦር ስቴደንስ አብርጌድ በጠላት ላይ ድል ተቀዳጅተዋል። በእስቴ መካነ ኢየሱስ ዳጉትና በርጉት መሳለሚያ በተደርጋ አውደ ውጊያ የሜጀር ጄኔራል ኦባንታ ባተ ልጆች የስቴደንስ አብርጌድ ሻለቃ አራት በጠላት ላይ እርምጃ ወስደዋል። ድልድይ ለማስመረቅ በሚል የእስቴ ወረዳና የመካነ ኢየሱስ ከተማ ካድሬዎች ባገዛዙ ጥምር ጦር ታጅበው ወደ ዳጉት ኢየሱስ ቢጓዙም የእስቴ ረንሳ ብርጌድ ሻለቃራት በአገዛዙ ባገዛዙ ሰራዊትና ካድሬዎች ላይ በወሰዱት እርምጃ የጠላትን አብይ አመር ሰራዊቱ ወደ መጣበት መልሰውታል። ከአበርጉት መሳለሚያ ሰፍሮ የነበረውን ያገዛዙ ብልጽግና ሰራዊት በተወሰደበት ጠንከር ያለ እርምጃ ከአበርጉት መሳለሚያ ወደ ዳጉት ኢየሱስ አሯሩጠው ሲመልሱት፣ ድልድዩ አንድ ሚሊዮን ባልሞላ ገንዘብ ቢጠናቀቅም ያገዛዙ ካድሬዎች 125 ሚሊዮን ብር በላይ አወራርደውበታል ተሙ ባልተሰራ መሰረተ ልማት ፕሮፓጋንዳ ለመስራት ያሰበው አገዛዙ ብልጽግና በጀግኖቹ የሜጀር ጄኔራል ባንታ ባተ ታማኝ ልጆች ከሽፏል። በዚህ አውደ ውጊያ ሶስት ምሽጎች የተሰበሩ ሲሆን አገዛዙ ብልጽግና ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። ከአበርጉት መሳለም ያስከዳጉት ኢየሱስ በተደረገላ አስጨራሽ አውደ ውጊያ አገዛዙ ብልጽግና ጥምር ጦር ኃይል በርካታ የሆነ የሰው ኃይል ቁስለኛ፣ እንዲሁም ሙት መደረጉ ከስፍራው የደረሰን መረጃ ያመላክታል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላ ሜጀር ጄኔራል ኦቫንታ ባታ አንደኛ ኮሪ የጉና ክፍለ ጦር ስቴደን ብርጌድ ሻለቃ አራት ዋና አዛዥ አርበኛ ሶሪ በቀጥታ የስልክ መስመራችን ላይ ይገኛል። ተከታትለ ነው እንመለስ። አሁንም ከግዳጅ መልስ እየተመለስ ነው። ኢካሙ ምራቡንም ተቋቁመን አሁንም ወደ ነበርንበት ቀጠና እየተመለስ ነው። ያው በነበርንበት ያለውን ነገር ከነጋቱ አስራ ሁለት ሰዓት ላይ የሰማነው መረጃ ከብርጌድ መሪዎች እና ከብርጌድ ዘመቻዎች በተሰጠነ ትእዛዝ የጠላት እንቅስቃሴው በዚህ ልክ ነው፣ እናንተ በቅርብ ስላላችሁ ወደ ቦታው ሂዳችሁ ይሄን ጠላት እየተፋለማችሁ ትቆያላችሁ፣ ተጨማሪ ኃይል እንልክላችኋለን ተብለን ኤርን እንደደረስን መረጃውን ራሳችንም ገብተን ስናጣረው ያው ብልጽግና አመራሮች እንግዲህ በህዝብ ንብረት የሚያሰሩት ድልድይ ህዝብን እያሰቃዩ የህዝብን ትንሽ መለስተኛ ተቋማትንና ድርጅቶ ፕሮጀክቶችን እየሰራን ነው ተብሎ የእነሱ የሂሳብ ማወራረጃና የአበል መቀበያ ፎቶ እንዳይነሱበት ብለን እኛ በምንችለው ህዲው ፕሮግራሙንም የለፉበትና የደከሙበትን እኛ ማምከን አለብን ብለን ከምክሬ ቀጠና ተነስተን ያጎት ወይም አበርጉት መሳለም ያለኝ በደረስንበት እንደደረስን

የእነሱ ስልጣን አስጠባቂዎች ሚሊሻ፣ አድማ በታኝ ፖሊስ እና እነሱ ያው የደረሰባቸው ጥቃት ኢኮኖሚያዊና የሕይወት መስዋዕትነትም ከፍለው የአካል ጉዳት አድርገው ያው ወደ ነበሩበት ቦታ እንዲመለሱ እኛንም ከሁለቱ አቀበሌ ውጭ እንደማያስተዳድሩ ማንም ያውቃል። ከኛ ግዛት ላይ ግን ወጥተው እኛ ቀጠና የምናስተዳድረው ላይ ወጥተውም እንደፈለጉ ፈንጭቶ መሄድ ስለማይችሉ አስፈላጊውን እርምጃ ሙትና ቁስለኛ አድርገን ሰደናቸዋል። በዚህ ልክ ያው

መገለጫ ሆና ወደ ቦታው አቅንተን ጥላትም ሙትና ቁስለኛ አድርገን መተናል። በዚህ ልክን ያለው ነገር እናመሰግናለን። በድጋሚ የሰላም ጤና ይስጥልኝ። ውድ የተከበራቸው የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ለዛሬ ጥቅምት 6 2018 ዓ ምት ለዕለቱ ያዘጋጀናቸው አበይት መረጃዎች የተከታተላችሁትን ይመስል ነበር። ከእኛ ጋር ቆይታ ስላደርጋችሁ እጅግ አድርገን እናመሰግናለን። መልካም ጊዜ ጤና ይስጥልኝ።